እንዳምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አምስት በዚህች ቀን የካህኑ ኤልዮቅ ልጅ ታላቅ ነቢይ ኤርምያስ አረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን አስራ አንዱ የሴዴቅያስ ዘመነ መንግስቱ እስኪፈጸም በአምስተኛው ወር ኢየሩሳሌም እስከ ተማረከችበት ጊዜ ያስተምር ነበር። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ በእናትህ ማሕፀን ሳልፈጥርህ ወደድኩ፣ ከእናትህም ማሕፀን ሳትወጣ መረትኩ ለአሕዛብ መምህር አደረግኩ አለኝ ብሎ ተናገረ። ይህም ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤልን ልጆች ገሰጻቸው። ተጠበቁ፣ ንስሐም ግቡ፣ የእግዚአብሔር ቁጣው በላያችሁ እንዳይመጣ ይላቸው ነበር። ሁለተኛም እንዲህ ብሎ አስረዳቸው፣ ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ ያለዚያ የከላዳውያንን ንጉሥ ናቡከደነጾርን በላያችሁ እርሱ ያስነሳዋል ይማርካችኋልም። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው ሰባ ዘመን እንደሚኖሩ ትንቢት ተናገረ። ደግሞ የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆረቱ ይሁዳ እንደሚሸጠውና ሰላሳ ብር እንደሚወስድ ተናገረ። ስለ ብዙ ሥራዎችም ተናገረ። አይሁድ ግን ሊገድሉት ወደው ገርፈው አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳነው። እርሱ ግን ስለ እርሱ ይለምንና ይማልድ ነበር። እግዚአብሔርም ስለ እርሳቸው ወደ እኔ አትማልድ፣ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእርሳቸው ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅን ሰዎች ሊያጠፋቸው የነበሩ በግብፅ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮስ ይመለሱ ትንቢት እየተናገረ ህዝቡን ሲያስተምር ኖረ። የትንቢት ወራትም በተፈጸመ ጊዜ አይሁድ በድንጋዮች ወገሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔርም ምስጋና ይሁን። እኛንም በነቢይ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤርምያስ እምነቢያተ አብያን ወልደ ኤልዩቅ ካህን አረፍተ ብርት ተሰሚ ወአምደ ሐጺን እስመተነበየ በእንተ ክርስቶስ መድን እስከ ወገርው እስራኤል በእብን ግንቦት አምስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ ቅዱስ ኤርምያስ ነቢይ ከትላልቆቹ ነቢያት አንዱ። ወርሃዊ በዓላት፣ አንደኛ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ሁለተኛ ቅዱስ ጳውሎስ ሐዋርያ፣ ሶስተኛ አቡነ ገብረ መንፈስ ቅዱስ፣ አራተኛ ቅዱስ ዮሃኒ ኢትዮጵያዊ፣ አምስተኛ ቅዱስ አሞኒ ዘናሂሶ የሰማዕታቱ በረከት የእግዚአብሔር የኢየሱስ ክርስቶስ ምሕረት እና ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።